የስቱዲዮችን እንግዳ ጋብዘናል እንግዳችን የባህልና ስፖርት ሚኒስትሯ ሚኒስትር ዴታ የሆኑት ነፊሳ አልማሃዲ ናቸው ከእሳቸው ጋር ጥሪ ያለ ቆይታ እናደርጋለን አብራችሁን ቆዩ እንኳን ደህና መጡ እንግዳችን እንኳን ደህና ቆየ ቀደም ሲልም ባልደረባችን ምን ተስኖት ሲነግረን እንደነበረው እንግዲህ በሀገራችን ለሁለተኛ ጊዜ የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ይካሄዳል እዚሁ ጉዳይ ላይ ቆይታ እናደርግና ይህንን ፌስቲቫል ለማዘጋጀት እንዴት ታሰበ? እንዴት ባሉ ሁነቶች ውስጥ ይከበራል የሚለውን እናንሳና እንጀምር። እሺ ይህን ፌስቲቫል ለማዘጋጀት ሲታሰብ ከዚህ በፊት አሁን ይሄ ሁለተኛው የምስራቅ አፍሪካ ፌስቲቫል ነው። ሁለት ሺ አስራ አራት ላይ ይሄን ፌስቲቫል አዘጋጅትን ነበረ ለመጀመሪያ ጊዜ። እንግዲህ የምስራቅ አፍሪካ ፌስቲቫል የተዘጋጀው በኢትዮጵያ ነው። ስለዚህ በዛን ሰዓት ስናዘጋጅ ወደ ሰባት ሀገራት ተሳትፎ ነበሩ ማለት ነው። ሲሳተፉም ጥሩ ግንኙነት የፈጠርንበትና እነሱም ተደስቶበት የሄዱበት መድረክ ነበረ። የህዝብ ለህዝብ ስስራችንንም የፈጠርንበትና የባህል ልውውጥ ያደረግንበት ዝግጅት ነበረ ማለት ነው። ስለዚህ በዛ ወቅት እንግዲህ እኛ ቀጣይነት እንዲኖረው ታስቦ ነው የተዘጋጀው። ከኛ በመቀጠል ኡጋንዳ ታዘጋጃለን ብለን ጠብቀን ነበረ ሁለት ሺ አስራ አምስት ና አስራ ስድስት ላይ ነገር ግን በዛ ልክ ስላልተሄደበት ኢትዮጵያ መልሳ ይሄን ነገር ለማዘጋጀት ጀምረናል ማለት ነው መልሰን እንደገና መልካም ሁነቶቹ እንዴት የሚገለጹ ናቸው ምን ምን ሁነቶቹ ይኖራሉ የሚለውን እሁነቶቹ በጣም በሰፊን የተዘጋጀንበት እንግዲህ የምስራቅ አፍሪካ ፌስቲቫል ስንል እንደ ኢትዮጵያ አጠቃላይ ሁሉም ክልሎችን የሚያሳትፍ ነው። እነዚህ ክልሎች ደግሞ ዓለም ብሎ የሚያስቡትን የክነ ጥበብ ስራዎች ባህሎቻችንም መግለጽ ይችላሉ የሚሉትን የኢደ ጥበብ እንደዚሁም ደግሞ የባህል እሴቶቻችንን ሁሉ ለምስራቅ አፍሪካ መቅረብ አለበት የተባሉ ዝግጅቶች ተደርገዋል። ለምሳሌ አሁን ከክልልም እናሳትፈው በባህላዊ ሙዚቃ ይሳተፋሉ፣ በፋሽን ሾ ይሳተፋሉ፣ በስዕልና ቅርጻቅርጽም ይሳተፋሉ፣ እንደዚሁም ደግሞ በእደ ጥበብ ስራዎች ይሳተፋሉ ማለት ነው። እንደ ክልል ሁለቱንም ከተማ አስተዳደር ጨምሮ በመቀጠል እንግዲህ የምስራቅ አፍሪካ ወንድሞቻችንም እንደዚሁ ባህሎቻቸው ይገልጹናል ብሎ የሚያስቡት ልክ እኛ እዚህ ጋር እንዳስቀመጥ ነው፣ እነሱም ይዘው ይመጣሉ ብለን ነው ያሰምነው። ሌላ ያልገለጽኩት በብሔራዊ ቲያትር ላይም የፊልምና የቲያትር ፌስቲቫሎች አሉ። ስለዚህ እነዚህ ቲያትሮች፣ ፊልሞቹ በጋራ ሆኖ የተመረጡ ፊልሞች ሀገራችንን ሙር መግለጽ የሚችሉ ፊልሞች ተመርጠዋል ማለት ነው። ይሄ እንግዲህ በዛ ልክ ነው ሀገራት የሚሳተፉበት። ግን ደግሞ እንደ ሀገር ደግሞ እዚህ ጋ በኢትዮጵያ ደረጃ ከኢትዮጵያም አልፎ ደግሞ በዓለም ታዋቂ የሆኑ እንደ ነጋሽ ሙላት አስታጥቄ የኢትዮ ጃዝ ሙዚቃ በእለቱ ይቀርባል ማለት ነው። አዝናኝ የሆኑ ትልልቅ ፓሬድ ሾ አሉን። ፓሬድ ሾው ላይ እንግዲህ የተለያዩ ፈጠራ የታከሉበት ስራዎች ዝግጅት ተደርጎበታል። የኢትዮጵያ ሰርከስ ማህበር ይሳተፍበታል። አዝናኝ የሆኑ ፕሮግራሞች ናቸው። እንግዲህ እኛውን አዘጋጅተን ያለ ነው ማለት ነው። መልካም ግሩም ዝግጅት ነው የተደረገው። በጥቅሉ ግን አፍሪካ እንደ አህጉር ተደጋግሞ የሚገለጽ ነገር ነው። ቱባ ባህል አላት። የተለያዩ እሴቶች እንዲሁም ትውፊቶች ያሉባት ሀገር አህጉር እንደሆነች ይታወቃል። ምስራቅ አፍሪካን በዚሁ ልክ የሚጠቀስ እምቅ የሆነ አቅም ያለው በባህልም፣ በኪነጥበብም በጥበብም ዘርፍ በዚህ ልክ የሚገለጽ ነው። እንዲህ ያሉ ፌስቲቫሎች ይህንን ቱባ ባህል በዓለም አቀፍ ደረጃ መረጃ ከማስተዋወቅ አንጻር የሚኖራቸው ሚናስ እንዴት የሚገለጽ ነው? አው በዓለም አቀፍ ደረጃ እንግዲህ ለማሳየት ዋናው ተደራሽ የሚያደርገው ያው ሚዲያ ነው። በዚህ ዝግጅት ላይ እንግዲህ አሉ የሚባሉ ሚዲያዎች መጥተው ይሄን ዝግጅት ወይ ይሄን ሁነት እንዲቀርጹ ተደራሽ እንዲያደርጉ ጥሪዎችን አስተላልፈናል። ባለፈውም ደግሞ እናንተም የተሳተፋችሁበት ወደ ስልሳ የሚዲያ አካላት የሚሆኑ የሚዲያ ኦሪንቴሽን በዚህ ዝግጅት ላይ ኦሪንቴሽን ተሰጥቷል ማለት ነው። ስለዚህ በዚህ መሰረት እንግዲህ ለዓለም ተደራሽ ይሆናል ተብሎ ነው የሚጠበቀው ተብሎ ይጠበቃል። ምክንያቱም እኛ አሁን ኢትዮጵያ ቀደምትናት እንላለን። ኢትዮጵያ ቀደምትናት ስንል በተግባር ነው። ስለዚህ እነዚያ በተግባር ያሉ ስራዎቻችንን ዓለምን ማስደመም የሚችሉ ስራዎቻችንን በዛ ዕለት ነው የምናቀርበው እንደምታውቀው ኢትዮጵያ ወደ 76 የሚሆኑ ብሄር ብሄረሰቦች ሰቦች የሚኖሩባት ሀገር ናት። በዚህ 76ቱን እንኳ እንኳን ተደራሽ እንኳ ባናደርግ፣ ክልልን ወክሎ የሚመጡ የባህል ቡድኖች፣ ክልልን ወክሎ የሚመጡ የእደ ጥበብ ምርቶች ሰፊ ነገሮችን ነው የሚያሳዩት ማለት ነውእና ከዛ አንፃር ተደራሽ ለማድረግም ታሳቢ ተደርጓል ማለት ነው። ከዛም አልፎ ደግሞ ትልቁ አላማችን የገጽታ ግንባታችን ነው። ኢትዮጵያ አሁን ያለችበት ሁኔታና ድሮ ደግሞ ኢትዮጵያ ስትሳል የነበረችበት ሁኔታ በጣም ሰፊ ልዩነት ነው ያለውና በዚሁ አጋጣሚ እንግዲህ ይሄን ፌስቲቫል ስናደርግ የሚመጡ እንግዶች ይሄን ያሉ እንደምታውቀው ደግሞ ክነጥበብ ከምንም በላይ የተሰሩ ስራዎችን ለመግለጽና ተደራሽ ለማድረግ የኪነ ጥበቡ ላይ በደንብ ከተያዘና ከተሰራ በጣም ትልቅ መሳሪያ ነው ማለት ነው። መልካም፣ በተወሰነ ደረጃ ነካክተውልኛል። ኢትዮጵያ ከቅርብ ጊዜ ወዲህ እየተሰሩ ያሉ በተለይም በቱሪስት መዳረሻ ልማት እየተሰሩ ያሉ ሰፋፊ ስራዎች አሉ። መዲናችን አዲስ አበባን ጨምሮ በተለያዩ የክልል ከተሞችም እንዲህ ያሉ ስራዎች እየቀጠሉ ነው የሚገኘው። ያለቁም እንደዚህ ያሉ የቱሪስት መዳረሻዎችም ጭምር አሉ። ኢትዮጵያ ያላትን እምቅ የባህልና የጥበብ አቅም ከማስተዋወቅ አንጻር፣ ከዛ ባሻገር ደግሞ በቅርቡ የተሰሩ እንዲህ ያሉ የቱሪዝም መዳረሻዎችንም ለነዚህ እንግዶች ከማስተዋወቅ አንጻርስ እየተሰራ ያለው ስራ ምንስ ታስበዋል? ኢትዮጵያ ከዚህ ፌስቲቫል ምንድን ነው የምትጠቀመው የሚለውን እናንሳ በጥቅሉ። አዎ፣ ለምሳሌ አሁን አንተ ያነሳውን ኢትዮጵያ በትልቁ በማህበራዊ በኢኮኖሚ ቱሪዝም ፓርትን ተጠቃሚ ትሆናለች። ምክንያቱም የሚመጡ እንግዶች ዞሮ ዞሮ እዚህ በሚኖሩበት ጊዜ፣ አንድ እንግዳ በሚመጣበት ጊዜ አንዱ የቱሪዝም ስራ ነው ማለት ነው አገልግሎት ይጠቀማሉ። በዛ አገልግሎት ኢንቨስት የሚያደርጉት ነገር ያው ለኢትዮጵያ ትልቅ ጠቀሜታ አለው። በመቀጠል ደግሞ አሁን ያልኩ የቱሪዝም መዳረሻዎቻችንን ቢያንስ እንኳ ከሀገር ከዚህ ከአዲስ አበባ ወጣ ብለን እንኳ ባንሄድም እዚሁ አዲስ አበባ ያሉትን መዳረሻዎችን ለይተናል ማለት ነው። በዚሁ መሰረት እንግዲህ ይጎበኛሉ ብለን ያሰብናቸው ለምሳሌ አብርሆት ላይብረሪ አለ። በዝግጅታችን ላይ ቡክ ፌር አለን። ከዛ አይቶ መጥቶ እንግዲህ አብርሆት ላይብረሪ ምን ይመስላል የሚለውን እንግዶቻችን ይጎበኛሉ። እንደዚሁም ደግሞ በቤተ መንግስት ላይ አዲሱ የተሰራውን እሱንም ይጎበኛሉ። እንዲሁም ደግሞ እንጦጦንም እንዲጎበኙ አስበናል። አጠቃላይ ደግሞ በሀገራችን አዲስ አበባ ላይ አሁን ያለውን የኮሊደር ልማት እንዲያዩም ጥረት ይደረጋል። የሰዓት መብቃት ካልሆነ በስተቀር እኛ ሰፊ ስራዎችን እንዲጎበኙ አድርገናል። ኢቭን በዓሉ ደግሞ የሚከበርበት ቦታ እንግዲህ ከዚህ በፊት የለንም ብለን ስናስባቸው የነበሩ ሁሉንም በአንድ ማዕከል ያካተተ ማዕከል ነው የተገነባው። አሁን የኮንቬንሽን ማዕከሉ ማለት ነው። ለአርቱም በጣም ምቹ ሁኔታ፣ ከዚህ በፊት አርቲስቶች ስራቸውን እንደፈለጉ ለመስራት ሲቸገሩበት የነበረው አሁን ግን ያን ነገር ያማከለ ፊልምን ለመስራት ቲያትርንም ለመስራት የተለያዩ ቀረጻዎችንም ለማድረግ ያ ኮንቬንሽን ማዕከል ራሱ ጥሩ ስለሆነ ምቹ ሁኔታ የፈጠረለት ስለሆነ በዚሁ አጋጣሚ እንግዲህ የሚመጣው አርቲስት ነውና የባህል ቡድኑ አርቲስት ነውና ኢትዮጵያ ላይ የፈለግኩትን ወይ ሙዚቃ ሊሰራ ይችላል፣ ቲያትር ሊሰራ ይችላል፣ የፈለገ ቀረጻ ሊኖረው ይችላል። እና ይሄ ይሄ ራሱ ለኢትዮጵያ ትልቅ ምቹ ሁኔታ ይፈጥራል ማለት ነው። መልካም እጅግ ደስ የሚል የባህልና የጥበባት ፌስቲቫል እንደሚሆን እርግጠኞች ነን በዚህ አጋጣሚ እንግዶች መግባት ጀምረዋል እናንተም ዝግጅታችሁን አጠናቃችኋል እንግዲህ የተዋበ ጊዜ እንደሚኖራላቸው ተስፋ እናደርጋለን ለሰጡን ጊዜ ግን እጅግ አድርገን እናመሰግናለን